ስ ስለማይደ ነው ከእሷ ጎን መሆን ስለምፈልግ ነው እሷ ጋር የሚሄደው ብሩኬ እና ሀይሚ እኮ ቆይ ቆይ አንተ እንደማይገባት እና እንደሚገባት እሷ ነግራህ ነው ወይስ እንዴት በምን አውቀህ ነው እንደዛ ሽንጥን ገትረህ ብሩክ አይገባትም ለሀይሚ ብለህ ጎድቶኛል ብሩክ በድሎኛል ያንተ ድጋፍ ያስፈልገኛል ብላ ሚስጥር ነግረሃለች ወይስ እንዴት ነው ስም በዚህ በጣም ያስጨነቃት ነው ያለው። ማና እሷ ተጨነቀች ተጠበበች፣ አንተ ማነህ? ምን አገባ? ምን ይመለከታል? እሷ እኮ ቤተሰብ አላ ከቤተሰቦቿ እኮ እስዳ አስተዋውቀዋለች። ሚን እሱ ነገር ለምንድን ነው ማይታያት? እናንተስ ማነህ? እኛ አንድ አመት ሁለት አመት የምናውቀው ብሩኬን ነው። ሲቀጥል ደግሞ አባቷ አለ፣ አባቷ ፈቅዶ የሰጠው እኮ ነው ብሩኬ። አንተ ማነህ? ምንድን ነው ደስ ይለኛል። ብሩኬም ሌላ ነገር እያሰበ ነው ደግሞ፣ አልፎም ተርፎ ሌላ ነገር እንዲያስብ አታደርገው ተከፈልከው ገንዘብ አለ ብሩክና ሃይሚን አለ የሚከፈል ገንዘብ አለ። ትላንትናስ ደግሞ ሰላም ሳይፈጠር ሙዝ ይዘ መሄድ ሙዙ ላይ ምን አርገበት እንደሆነ ማን ያቃል? በዚህ አይነት በዚህ አጋጣሚ እንድትጠነቀቁን ፈልገው። ሃይሚና ብሩኬ ያን ሙዝ አውጥታቸው ዝባላ ውስጥ ጨምሩ ወይም ደግሞ ቆሻሻ ውስጥ፣ በአረበኛ ዝባላ አልኩኝ፣ ቆሻሻ ውስጥ ጨምሩ። ይሄ ሰው ምንም አላማረኝም። ለሃይሚ ተቆርቆሬ ነው። ለሃይሚ እንዲ ነው ሃይሚ ኮ በዙሪያዋ በጣም ብዙ ወንድሞች አሏት ኮ በጣም ብዙ በጣም ብዙ አንተን አንተን የሚለጣጥፉ ማለት ነው። አንተን አንተን የሚያጥፉ ብዙ ወንድሞች አሏት። አንተ እኮ ትናንትና ላይ የመጣው ነው ወይስ አንተ ከካሜራ ጀርባ የሃይሚ ጋርድ ነበርክ? ጉዳቷን ነግራህ ነበር ከዚህ በፊት ማለት ብሩክ ጎርቶኛል፣ ብሩክ አሰቃይቶኛል ብለሃለች ነው ወይስ እንዴት ነው አልገባኝም። እኔ እንደዚህ አፍህም ሞልተህ በእሷ ስም ወግነ እንደዚህ ብሩክ በድሏታል ብለ ለማውራት እንዴት በምን አይነት ጉዳይ ነግራሃለች? እሷ ሚስጥር ነው እያወጣ ያለው ወይስ ምንድን ነው? ምንም መቼስ ሃይማኖት ታደሰ ካንተ ምንም ነገር እንደማይኖራት መቶ ፐርሰንት እኔ እርግጠኛ ነኝ። እኔ ማለት ነው በበኩሌ፣ ሰላም ጤና ይስጥልን። ቤተሰቦች ድብ ይሰዎች፣ እንዴት አላችሁ? እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? ፍፄ እንግዲህ እዛ የትናንትና የብሩኬን ጠላት እና የሃይሚን ወዳጅ ነው የሚባለው ይዞ መጥቷል። ለሃይሚ ወዳጅ ሆኖ ለብሩኬ ጠላት ሆኖ ነው እንግዲህ እየሰራ ያለው። የመጣበትን ፓርት ሄኖክን ለመደባደብ ነበር፣ ሄኖክ ግን የለም። ሲቀጥል ደግሞ ሃይሚን በጣም ሰላሟን ነስቷታል። ብሩኬ አያስፈልጋትም እየጨቀጨቃት ነው። ይሄ ነገር እንዴት ነው ነገሩ አንተ ወድቃ አገኘኋት ያልከው ምንድን ነው? መጠጥ ቤት ወስደ አስከራሃት ነው ወይስ ያሳመምካት ወይስ እንዴት ነው? አልገባኝም። ይሄ ነገር የሆነ ነገር አለው ብዬ አሰብኩም። ቤተሰቦች በአሁኑ ሰዓት እኮ ሰው ዝም ብሎ በዚህ ልክ እኮ አይጋተትም። አንተ ማነህ? ማነህ? አንተ ሃይሚ እኮ በዙሪያዋ በጣም ብዙ ወንድሞቿ አሉ፣ እኛ የምናውቃቸው ለኛ ያስተዋወቀችን። አንተ በድብቅ የት ነበርክ? ማነህ? ምንድነ ሃይሚ የምትቆረቆረ ማነህ? እንዳንድ ኢትዮጵያዊ መቆርቆር ብትፈልግ እንኳን ብትወዳት እንኳን ብታደንቃት እንኳን መብት ነው። ግን እንዴት ነው ብሩኬን አግልለህ ብሩኬን በዚህ ልክ እያበሻቀጥክ እንዴት ነው እሷን እቆረቆርላታለሁ ብለህ እንደዚህ በዚህ ልክ ማሽቃበጥ ትንሽ አይከብድም? በተሰጠ ገንዘብ ቢኖር ነው። በዚህ ልክ ስታሽቃበት ትንሽ የሚከብድ ይመስለኛል፣ እኔ ማለት ነው። በህይወታቸው መሀል ለማበጣበጥ እንደመጣህ በደንብ መቶ ፐርሰንት እርግጠኛ ነኝ። እኔ ሳይ እንግዲህ፣ ትናንትና ሰው ይቅርታ ሳይጠይቅ ሰላም ሳይኖር እንዴት ነው ከሀይሚ ጋር ብቻ ሰላም ነው? ግን ብሩክ እሷ ጋር እንዳለ ቪዲዮን በየቀኑ እያየ ነው። በየቀኑ እያንዳንዷን እርምጃዋን እያየ ነው። ሶ ከሀይሚ ጋር ብቻ ሰላም ስለሆንክ በር ተከፍቶልኝ እገባለሁ። ብሩክ የተይዟል አሁን ታሟል። ምንም ነገር አያመጣም። ሃይሚን እንደፈለግኩ አናግሪያት እወጣለሁ የሚለውን ሃሳብ አስበህ እንዲሁም ደግሞ ሙዙ ላይ ራሱ ምን እንዳረክበት ምን ይታወቃል። ፈጣሪ ቅሪ በለኝና፣ እናንተ አንድ ጠላት የሆነ ሰው ቤት ሲሄድ መቼስ አቅም ጉልበት ከሌለው በጉልበቱ የማይችል ከሆነ በሲስተም መጠቀሙ የማይቀር ነው። ስለዚህ ይህን ሙዝ አውጥታችሁ ጣሉት። እኛ እያየናችሁ ካሜራ ላይ ማለት ነው። ጋይስ፣ በአሁኑ ሰዓት ሰው ኮ ማይታመንበት ጊዜ ላይ ኮ ነው እንዴ! ጭራሽ ልጠይቀው ነው የመጣሁት አላለም። ሰላም መቼ ሰላም ወረደ መቼ ቅርታ ተጠያየቃችሁ፣ ተደባደባችሁ፣ በዛው ተለያያችሁ። በእናንተ ጉዳይ እኮ ማለት እሱ እሷ እንዳትጎዳበት ስለፈለገ ብቻ ልጠብቃት ብሎ ቤት ገባ ምክንያቱም እሷን ከመጠየቅ አንተን መጠየቅ ይቀላል በሚለው እሷን ማስጨነቅ ስለማይፈልግ ነው። ብሩክ ዝም ብሎ ያለውን ያሉት ነገሮች ምንም እንዳልተፈጠረ ሆኖ እሷን እኔ ጋር የተፈጠሩት ነገሮች ያልፉ ነገሮች ናቸው እኔ እናንቺ እንግባባ እያለ መሬት እየተኛ የሚማጸናት እኮ ፍቅር ስላለው እውነተኛ ፍቅር ስላለው ነው። የእሷን ጉዳት ስለማይፈልግ ነው እንጂ ማንም ወንድ እኮ በዚህ ልክ እሷን ልጠብቃት ብሎ መስዋዕትነት የሚከፍል ወንድ የለም፣ ማንም ቢሆን ማለት ነው። ሶ ሲቀጥል ደግሞ ሀይሚ እኛ የምናውቃቸው የራሷ ቤተሰቦቿ፣ ወንድሞቿ፣ በዙሪያው ያሉ ጓደኞቿ አሉ። አንተ ማን ነህ? የት ነህ? ከየት ነው የመጣሁት? ዴዲ ተብየው ማለት ነው ምንድነህ? ማለት ስለሷ ደህንነት ስለሷ፣ በቃ ብሩክ እንደማይሆናት፣ ብሩክ እንደሚጨቀጭቃት፣ ብሩክ እንደሚጨቁናት አንተ ማነህ ነህ? ምስክርነት የቀጠረህ ማን ነው? ማን ቀጠረ የቀጠረህ ይሄን ነገር በግልጽ ፍፄ ዛሬ ታጥቃ ተነስተሃ ይገባል። እንኳን ኮረኮም ስን ኮረኩም ጊዜ ግዜ ነው። ይሄ ሁላ ነገር እንትን ማለት ያሰብከው፣ በነገራችን ላይ ፍጹም እየታገሰ ይመስለኛል። ሁሉም ነገር መስመር እንዲይዝ ስለፈለገ ይመስለኛል ዛሬ ከተናገረው ነገር ማለት ነው። ግን ነገር ግን ደግሞ እኛ እያየን እዛ እያየን ሁኔታህን እያየ ነው። እንዴት ነው በሁለቱ መካከል እንደዚህ አይነት ጦርነት ሲከፍት እንዴት ነው ዝም የሚለው እያልን ነበር። ግን እየተደረገ ያለው ነገር ብሩኬን ከሀይሚ አርቆ የሆነ ለምሳሌ ቪዲዮ በድቦ የሆነ ነገር ቢያደርጉ ክስ ቢያነሳስ ምናምን ፍራቻ ነው ያለበት ፍፄ። አሁን ዛሬ ዛሬ ካወራው ላይ የተረዳሁት እንግዲህ ከሚያወሩት ወሬ ላይ ነው የምንረዳው። ትናንትና የሚሰራው ቪዲዮ ሌላ ነው፣ ዛሬ የሚሰራው ቪዲዮ ሌላ ነው። ከእያንዳንዱ ቪዲዮ ላይ የምናውቀውን ነገር ነው ምንናገረው። ስለዚህ አሁን ዛሬ እንግዲህ ፍፄ እንደተረዳሁት ነገሮች ሁሉ በሰላም መፍታት እንደሆነ፣ ምንድነው የምትፈልገው? ከሀይሚ ጋር ከሃይማኖት ጋር ምን አይነት ግንኙነት አለህ? እንግዲህ ሰምታችኋል፣ ለብሩኬ በውስጥ የሚጽፍለት እኔ ከሀይሚ ጋር ግንኙነት አለኝ፣ ሀይሚ ፍቅረኛ ይናት ነው መሰለኛ ያለው። በርግጠኝነት ማለት ነው ግንኙነት አለ ማለት ምን ማለት ነው? ምን ማለት ነው? እንግዲህ ይሄ ልጅ እኮ አይታወቅም እኮ እዛ በምን ምክንያት ወደቀች? የሆነ ነገር አድርጓስ? ወድቃ ከሆነስ በጣም ብዙ ነገር እያሰብኩ ነው ጋይስ። እና እኔ አላቅም። አይታችኋል ከዚህ በፊት ፋሲል ከፋሲል ጋላ ጋራ ብዙ ነገር ተደርጎ ምንም እንዳልተፈጠረ በይቅርታ ታልፏል። እና ፋሲል ራሱ በግልጽ ተናግሯል። ብር ተከፍሎ እነዚህን ሰዎች ማለያት ትችላለህ ወይ ተብለው ድርድር ውስጥ ገብተው ነው የማይችል መሆኑን ሲያቆ ተናግሮ ይሄው ዩቱብ ላይም አይመጣም፣ ዩቱብም አይሰራም። ሶ አሁንም ቢሆን ቴዲ የሆነ አንድ ነገር ተልኮ አለው ተልኮ አለው እኔ አላቅም። እንግዲህ በዚህ ልክ ግን እነዚህ ልጆች ለምንድን ነው ማለት ተረግመዋል? በዚህ ልክ እንደዚህ እንደዚህ የሚቆጣጠራቸው ማለት እንዴት እንደ ጠላት የሚጠብቃቸው ሰው በጣም የሚከብደው በጣም ይደብራል እና ዛሬ ቴዲ ያለው ነገር አንድ ባንድ ነው፣ አልተመቸኝም። አንድም በጉልበት፣ አንድም በተዘዋዋሪ በቃ የሆነ በምግብ የሚሆን ነገር አይደ ነው። ሰው ይቅርታ ሳይጠይቅ ሰላም ሳይሆን እንዴት ነው ሙዝ ይዞ ሄዶ ብሩኬን ታመሃል ብሎ የሚጠይቀው? ውሸት በፍጹም ምንም አያመጣም። የሆነ ነገር ቢናገርም ሀይሚና እናገራለሁ የሆነ ነገር ቢናገረኝም የሆነ አርጌ እወጣለሁ ነገር ነው፣ የጉልበተኝነት ነው እንጂ እስከዛሬ ድረስ እኮ ብሩኬ ሳይታመም መች መጣ? አልመጣም። ሲቀጥል ደግሞ እኛ ይሄድ ነው ለሰላም ነው አለ ፍፄ። ኦኬ ለሰላም ይሁን፣ እናንተ እኮ በክብር አንኳኩታችሁ ነው በሩ ተከፍቶላችሁ የገባችሁት። ከእናንተ በኋላ ግን እሱ ግን እኮ ሲያንኳኳ ግቡ፣ በር ክፍት ነው የተባለው። ከእናንተ መካከል እሱ እንደሚመጣ የሚያቅሰዋለ የሚያቅሰዋለ። ይሄ ግልጽ ነው ፍፄ። ምን አንተ አለባብሳለክ። ስለዚህ ከእናንተ መካከል ወይ አንተ ራስህ ታውቃለህ፣ ወይ ሀይሚ ታውቃለች። በቃ ምንም ጥያቄ የለውም። ይሄ ድራማም ድራማም ከሆነ በድራማው ላይ አንድ ሰው ያውቃል። ሶ እነዚህ ልጆች በዛም ተባለ በዛ እንዳይለያዩ ትፈልጋለ። ፍፄ ማድረግ ያለብን ነገር እያደረክ ነው፣ ነገር ግን ገና ይቀርሃል። አሁንም ገና ይቀርሃል። በዚህ በፍጹም በቴኒ ደረጃ ላይ ዛሬ ገና ትንሽ ትንሽ፣ እሱም ትንሽ ነው። ይሄ ብቻ አይደለም ይሄ ብቻ አይደለም። በጣም ትንሽ ነው። እኛ ስሟን አጠራላት አላጠራላት እኛ አይመለከተንም። ሲጀመር ሀይሚ በዚህ ጉዳይ ላይ ድርድር እንደማታቅ ይሄ ማንም ሰው ኦሮንሶቿም ያውቋታል ሁሉም ሰው ያውቃታል። ምንም በዚህ ጉዳይ ላይ እንደው ከጉልበት በላይ ተደፍራ ካልሆነ በስተቀር እንደዚህ በፍላጎቷ እንኳን አይደለም ቴዲን ማንም ሰው ጋር እንትን የምትል ሴት አይደለችም። ይሄ እኛ እናምናታለን ችግር የለብንም። አጠራችም አላጠራችም ስሟን። ነገር ግን በዚህ ልክ ምን አይነት ሞራል ሰጥታው ነው ምን አይነትስ ስለ ብሩኬ ያለ ደካማ ጎን አውርታው ነው? ይሄን ብቻ ነው ማጣራት ያለብን፣ እንጂ እኛ ስለሌላ ነገር ስለ ጾታዊ ትንኮሳ በጉልበቱ ካልሆነ በስተቀር በውዴታ ምንም ነገር እንደማይኖራት እኔ በበኩሌ በቶ ፐርሰንት እርግጠኛ እኔ በሀይሜ በኩል ማለት ነው። ፍፄ ሌላ ነገር እያሰበ ነው ይጣራልን፣ ምናምን ቤተሰቦቿም ይወቁ ስላለ ማለት ነው። ነገር ግን ምናልባት ከብሩክ ጋር ከፍቷት ስላገኘችው እሷ የሆነ ሻይ ቡና እያላት ስለሱ አውርታው ከሆነስ ብዬ ነው ማለት። አንዳንድ ጊዜ እኛ ሴቶች ሲከፋን ከጎናችን ጥሩ የመሰለን የሚመስለናል፣ በጊዜው የሆነ በቃ ሚያጽናናችሁ ሰው ይመስላችኋል። በዛን ሰዓት ስለሱ በንዴት ደካማ ጎን አውርታው ነው ወይ ብዬ ነው ያሰብኩት። እንደዚህ ዛሬ በዚህ ልክ መቶ ብሩክ እኮ ለሱ አይሆናትም፣ ይጨቁናታል፣ ያስጨቁናታል ብሎ ሲያወራ እንዴት ድፍረቱን ኬት አገኘ? ከየት አወቀ? ከዚህ በፊትስ ወይስ ከሀይሚ ጋር ምን የሚያወራው ነገር አለ? ይሄንን ነገር ብቻ በግልጽ ለቤተሰብ አውጥቶ መናገር አለበት። ከምን ከምን ደረጃ ተነስቶ እንደዚህ ኔ ለሀይሚ አስብላታለሁ ሀይሚን እየበደላት ነው ሀይሚን እየጨቆናት ነው የሚለው ፓርት እንዴት እሷን በከፋት ሰዓት። ሴቶች እንግዲህ እኛ ሲከፋን እናወራለን። ይሄ ግልጽ ነው። ቤተሰቦች በኋላ ቅር እንዳይላችሁ፣ በከፋ ሰዓት አግኝቷት ሜቢ አውርታው ከሆነ አጫውታው ከሆነ እንደው ምሳሌ ነው እምላችሁ። እንደው ይህን ያህል ተጉዞ ሊያወራ የፈለገበት እሱ አይሆናትም፣ እሱ ይጫወትባታል። ሊሌፍ ቻለው። እንዴት እኛ እንኳን ህው ስንት ዓመታችን ስናያት እንደ ብሩክ የሚያስብላት ለሃይሚ ማንም ሰው የለም። ብሩክም እንደ ሃይሚ የሚያስብለት ሰው ማንም ሰው የለም። ይሄ የተመሰከረላቸው ናቸው ሲጀመር ማለት ነው። ነገር ግን በዚህ ልክ መጣ፣ አንተ የእነሱን ህይወት ለማደፍረስ እንዲሁም በዙሪያ ያሉ ጓደኞቿን አባላሃቸው፣ አፋጃሃቸው። ስለዚህ ይቅርታ እንኳን መጠየቅ ቢኖርብህ እንደው ስነ ስርዓት ባለው መልኩ ነው እንጂ ሰው ይቅርታ ሳይጠይቅ እንዴት ነው ሙዝ ይዞ የሚሄደው? ያሙዝ ምን እንዳለው ምን ይታወቃል። በአሁን ሰዓት ኮ እግዚአብሔርን ሰው ጠላት ኮ ነው። የምሬ እውነት በላይ በዚህ ጉዳይ ላይ ማለት ነው። ድራማም ከሆነ የሚሰሩት ምንም ይሄን ነው የሚያስተምረው። ምክንያቱም አንድ ጠላት እንደ እስር ቤት እንኳን ቅመሱ እናስጡ ነው የሚባለው። ይሄ እኮ አመጣ ቤቱ አስቀመጠ፣ እንግዲህ በጉልበት ሳይሳካለት ሲቀር ሙዙ ላይ ምን አርጎ እንደመጣ ምን ይታወቃል። ስለዚህ እንዳትሸወዱ፣ እራሳችሁን ጠብቁ። እኔ ምንም አላማረኝም፣ የቴዲ አካሄድ ማለት ነው። ቤተሰቦች የዛሬ የነበረኝ ቆይታ የፍፄ እና የቴዲ ሀሳብ አስተያየት ይሄን ይመስላል። ከወደዳችሁት ሼር እያደረጋችሁ አድርሱላት ለሀይሚ። አመሰግናል የኔ ውድ ቤተሰቦች ባይ።